አዲስ ምዕራፍ ነው ምናየው፣ እሱም ሱረቱ ተክዊር በመባል የምትታወቅ ትሆናለች። ሱረቱ ተክዊር የመጠቅለል ምዕራፍ፣ የመጠቅለል ምዕራፍ በመባል የምትታወቀዋ፣ ወህየ መክያ ቢላ ኽላፍ፣ ያለ ምንም ልዩነት መካላይ የወረደች፣ ወህየ ቲስዑ ወዕሽሩነ አያ

ነብዩ ዓለይሂ ሰላቱ ወሰላም የቅያም ቀንን ጉዳይ በአይኑ እንደሚያየው አድርጎ ማወቅና መረዳት የፈለገ ሰው ኢደሸምሱ ክውረት የምትለዋን ምዕራፍ እስከ መጨረሻ ያንብብ በማለት መግለጻቸው ተዘግቧል ማለት ነው። እና እንደተለመደው ቃል በቃል እናያለን፣ ከዚያም የተወሰኑ ማብራሪያዎችን። ቢስሚላሂ ራሕማኒ ራሒም፣ በአላህ ስም እጅግ በጣም ሮህሮህ በጣም አዛኝ በሆነው

ፀሐይ በተጠቀለለች ጊዜ፣ ወኢደኑጁሙን ከደረት ከዋክብትም በረገፉ በወደቁ ጊዜ ማለት ነው። ረገፉ ማለት ከላይ ወደታች ይረግፋሉ ይወድቃሉ ማለት ነው። ወኢደ ልጅባሉ ሱይሮት ተራራዎችም በተነዱ ጊዜ ይላል። ወኢደልጅባሉ ተራራዎች ሱይሮት ማለት በተነዱ ጊዜ እንዲንቀሳቀሱና እንዲጓዙ በተደረጉ ጊዜ። ዛሬ ተቸክለው ነው ያሉት፣ በየቦታው መሬትን አጥብቀው የሚይዙ ችካል ናቸው አሁን ላይ። ኋላ ግን ሱይረት ነው የሚለን፣ ይነዳሉ። ያው ሜዳ ያደርጋቸዋል አላህ ስብሃነ ወተዓላ ይቀይጣቸዋል። እና በተነዱ ጊዜ ወደሚፈለግበት ቦታ ማለት ነው። ወኢደ ልዕሻሩ ዑጢለት የአስር ወር እርጉዞች ግመሎች በተተው ጊዜ ይላል። ወኢ ደልዕሻሩ ማለት ሚኒ ዐሽር የተወሰደ ነው። አስረኛ ወር ላይ የገቡ እርጉዝ ግመሎች ማለት ነው። የአስር ወር እርጉዞች ግመሎችም ያለ ጠባቂ በተተዉ ጊዜ ዑጥ ኢለት ማለት በቃ ጠባቂ የለሽ በሆኑ ጊዜ እንግዲህ አስረኛ ወር ላይ ነው የሚሞሉት ይባላል። አስረኛ ወር በሞላቸው ሰዓት በጣም ነው የሚጠባበቋቸው ግመል አርቢዎች ማለት ነው። ግመል ዝንበላተአትክልም ግን ቅያም ቀን ሲከሰትና ሲቀርብ ይሄ ሁሉ ቀርቶ ማንም ከምንም አይቆጥራትም ግመልን ማለት ነው። ሱብሓነላህ። ወኢደል ዒሻሩ ዑጢለት አስረኛ ወር የገቡ ግመሎችም ያለ ጠባቂ በተተዉ ጊዜ ማለት ነው። ወኢደል ውሑሹ ሑሽረት እንስሳም ሁሉ በተሰበሰቡ ጊዜ አሁን ሊቀራረቡ የማይችሉ አንድ ላይ ሊውሉ የማይችሉ የሚፈራሩና ወይም የሚበላሉ የሚዘራረፉ አውሬዎች አንድ ላይ በተሰበሰቡ ጊዜ ማለት ነው። ወይደል ውሑሹ እንስሳትም ሁሉ በተሰበሰቡ ጊዜ፣ ወኢደል ቢሃሩ ሱጅረት ባህሮችም በተቃጠሉ ጊዜ ይላል አላህ ወኢደ ባህሮችም ሱጅረት በተቃጠለች ወይም በተቃጠሉ ጊዜ ወኢዘ ንፉሱ ዙዊጀት ነፍሶችም በየአካሎቻቸው በተቆራኙ ጊዜ ይላል። ወኢዘ ንፉሱ አሁን ላይ ሰው ሲሞት መቼም ነፍስ ተገንጥላ ከአካል ተወህድያለች አይደል? ነፍሶችም በየአካሎቻቸው በነበሩበት ድሮ ማለት ነው በተቆራኙ ጊዜ ወኢደን ንፉሱ ነፍሶችም ሩሆችም ዝውጀት በተቆራኙ ጊዜ ነው የምንለው። ወኢደል መውዑደቱ ሱኢለት ወኢደል መውዑደቱ ሱኢለት በህይወቷ የተቀበረችም ሴት ልጅ በተጠየቀች ጊዜ ይላል። ቀደም ሲል በጃህልያው አረቦች የነበሩበት ባህሪ ሴት ልጅ ስትወለድ አይወዱም ነበረ። ወኢዛ ቡሽሺረ አሐዱሁም ቢልኡንሣ ዞለ ወጅሁሁ ሙስወዳ ወሁወ ከዚም እንደሚለው ሴት ልጅ እንደ ተወለደልህ ራሷ አይወዱም ነበረ፣ እና ስትወለድም ደግሞ ከነ ህይወቷ ይቀብሯት ነበረ። ይሄ ከነ ህይወት መቅበራቸው ሴት ልጅን እንደሚያስጠይቃቸው ነው። ከእነሱም በላይ ራሷ የተቀበረችው ከነ ህይወት ትጠየቃለች ነው የሚለው በተጠየቀች ጊዜ ምን አጥፍተች ለምን ከነ ህይወቷ ቀበሩ በተባለች ጊዜ ወኢዛል መውኡዳቱ ሱኢለት ከነ ህይወቷ የተቀበረች ሴት ልጅ በተጠየቀችም ጊዜ ቢአይ ዘንብን ቁትለት የምትጠየቀውም ተብላ ነው፣ በምን ወንጀል እንደተገደለች። ቢአይ ዘንብን በምን ወንጀል ቁትለት እንደተገደለች በተጠየቀች ጊዜ ወኢደ ሱሑፉ ኑሽረት ጽሁፎችም በተዘረጉ ጊዜ ይላል። ወኢደ ሱሑፉ ጽሁፎችም ኑሽረት በተዘረጉ ጊዜ ወይም በተዘረጋች ጊዜ ወኢደ ሰማኡ ኩሽጦት ሰማይም በተገሸለጠች ጊዜ ይላል። ትገሸልጣለች። መገሽለጥ ያው መገለጥ ወይም መፋቅ ነገር ማለት ነው። ሰማዮችም ከላይ ተገሽልጠው ከላይ ሰማይነታቸው በጠፋ ጊዜ ማለት ነው። ወኢደ ሰማኡ ሰማይም ኩሽጦት በተገሸለጠች ጊዜ ወኢደል ጀሒሙ ሱዒረት ወኢደል ጀሒሙ ገሃነምም ሱዒረት በተነደደች ጊዜ ው ነዳ ነዳ አሁን የከሰመች መሳ ተቀምጣለች እንደገና በአዲስ ትነድዳለች ማለት ነው። እና ጀሃነምም በተነደደች ጊዜ ወኢደል ጀነቱ ኡዝሊፈት ገነትም በተቀረበች ጊዜ ገነት ለባለቤቶቿ ቀርባ እንድትታይ ትደረጋለች። እና በተቀረበችም ጊዜ ዓሊመት ነፍሱን ማ አህዶራት ነፍስ ሁሉ ከስራ ያቀረበችውን ታውቃለች። ዓሊመት ታቃለች፣ ነፍሱን ማለት ማንኛውም ነፍስ ነኪራ ስለሆነ ማንኛውም ነፍስ ታጠቃላለች፣ ማንኛዋም ነፍስ ታውቃለች። ማ አሕዶራት እዚያ ቦታ ላይ ያቀረበችውን ዱኒያ ላይ ሳለች የሰራችውን ስራ ከኸይር የሚሆን ከሸር ውጤቱን ታውቃለች። ዛሬ ስንሰራው ስንሰራው እናውቅ እንችላለን ግን ኋላ እንረሳዋለን። ምንም የምናውቀው ነገር የለም። ውጤታችን ነው የምንጠብቀው። ልክ አንድ ተማሪ ተምሮ ያው በውጤት እሱ በሚገምተው ግምት የራሱ ግምት የሆነ ውጤት አለው። ከዛ የበለጠ ግን መምህሩ ቼክ አድርጎ አርሞ አስተካክሎ ጥፋቱንም ስህተቱንም እውነቱንም ያቀርብለታል። ልክ እንደዚ አይነት መላእክቶች ሲመዘግቡት የነበረው ሁሉ ስራ ተመዝግቦ ተመዝግቦ ተደምሮ የዚያን ቀን ነፍስ የተባለች ሁሉ የሥራውን ውጤት የምታቅቀን ይለናል። የዚያን ቀን ታቃለች ነው እንጂ ዓሊመት ታቃለች፣ ነፍሱን፣ ማንኛውም ነፍስ ማአሕዶረት ማአሕዶረቱ ወጀማዐቱ አሚለቱ ፊት ዱንያ ማለት ነው። ዱንያ ላይ ሳለች የሰራችውን የሰበሰበችውን ታቃለች። እና ቂያም ቀን ማለት እነኝህ ሁሉ አሁን የተዘረዘሩት ክስተቶች የሚከሰቱባት እለት ነችና ያን ጊዜ ሥራ ውጤታችን የከፋ ሆኖ እንዳይመጣብን ከወዱሁ ማስተካከልና ማሳመር እንዳለብን ነው። አጎዳድፈ ነው አበላሽተን፣ ወንጀለኞች ሁነን አምፀን፣ ሙሽሪኮች ሁነን ሙብተዲዎች ሁነን የተጓዝን እንደሆነ የስራ መዝገባችን የከፋ ሆኖ ይመጣል። ያን ጊዜ ያዙ ልቀቁኝ የሚያዋጣ ነገር አይደለም፣ የሚስተካከል ነገርም አይደለም። ስለዚህ ማንኛውም ነፍስ የስራ ውጤቷን የምታውቀው መቼ ነው ከተባለ፣ ኢደ ሸምሱ ኩውረት፣ ወይ ደ ንጁሙን ከደረት፣ ወይ ደ ጅባሉ ሲይረት፣ ወይ ደ ዕሻሩ ዑጥለት፣ ወይ ደ ውሑሹ ሁሽረት፣ ወይ ደ ቢሐሩ ሲጅረት፣ ወይ ደ ንፉሱ ዝውጀት፣ የሁሉ ዝርዝር ከተከሰተ በኋላ ነፍስ ታውቃለች ማንነቷን የሰበሰበችውን ነገር ነው የሚለን። ሱብሃነላህ። እንየው ወኢዘን ኑጁሙንከደረት ኢዘሸምሱ ኩዊረት በተጠቀለለች ጊዜ ብለናል። ኢዘሸምሱ ኩዊረት ፀሐይ ትጠቀለላለች ያን ጊዜ። እሷ ተጠቅልላ ከተወሰደች ከጠፋች ምን ይመጣል? ጨለማ። በሎ ቢማዕና ያዕኒ አዝለመት በጨለመች ጊዜ ማለት ነው። ወይም ደግሞ ብርሃኗ በጠፋ ጊዜ ማለት ነው። ጠይብ ኩውረት ውውረት እንድትጠልቅ ትደረጋለች የሚሉም ነገር አለ። ያም ሆነ ይህ ሆነ ፀሐይ ትጠፋለች። ዛንገር ኩውረት ኦልቅየት በተወረወረች ጊዜም ተብለዋል። አንዱን ከአንዱ ጋር ጠቅሎ መወረር ነገር ኩውረት ፀሐይም ጥቅልል ተደርጋ ተነስታት ትጠፋለች ማለት ነው። ጠይብ ኩውረት ጀምዑ ባዕድሃ ኢላ ባዕድን ሱመ ሉፈት ፈሩሜ ቢሃ ተወረወራ እል እዛ ጊዜ ወይዳ ፉዕለ ብሃ እዛ እንዲደረግ ዘሀበ ዶኡሃ ማለት ነው። ብርሃኗ ይጠፋልና ነው። ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ከአቡ ሁረይራ በመጥቀስ አቡ ሁረይራ ከነቢያችን ዓለይሂ ሰላቱ ወሰላም በመጥቀስ አሸምሱ ወልቀመሩ ዩከወራኒ የውም አልቅያማ ፀሐይና ጨረቃ የቅያም ቀን ይጠቀልላሉ ብለው ነቢዩ ዓለይሂ ሰላቱ ወሰላም መናገራቸውን አቡ ሁረይራ የዘገቡ ሲሆን ሐዲቱንም ኢማሙል ቡኻሪ ዘግበውታል። ወኢዘን ኑጁሙን እንከደረት ቢመዕና እንተፈረት ማለት ነው። ወይ ከዋኪቡ እንተፈረት እንዲያን ነው ባለፈው ማለት ነው። ሌላ ሱራ ላይ ያው ከዋክብቶች ይረግፋሉ። ከሲረግፉ ብርሃናቸው ይጠፋል፣ ጌጥነታቸው ይጠፋል ማለት ነው። ያው የቃም ቀን ፀሐይ በምጠፋት ሰዓት ከፀሐይ ነበር እነሱ የሚወስዱት ይባላል እንትናቸው ወይም ከጨረቃ አላያ የዚያን ጊዜ ድንገት ባልታሰበ ሁኔታ ከዋክብቶች ይረግፋሉ። ከዛ በኋላ ተራሮችም እንቅስቃሴዎችን ይጀምራሉ። አላህ ስብሃነሁ ተዓላ ወይዘልጅባ ሱይረት እንዳለው ማለት ነው። ስብሃነላህ ወይዘልጅባ ማን ነው? ኢደ ሸምሱ ኩዊረት ወኢደ ኑጁሙን ከደረት

የአስረኛ ወሯ የገባችን ግመል ቤተሰቦቿ ባለቤቶቿ ያለጠባቂ ጠባቂ ከንቱ ዝም ብለው ሲተዋት ማለት ነው። ኢዛ አህመላሃ አህሉሃ ማለት ነው። ወኢዛ ልቢሓሩ ሱጅረት ባህሮችም በተነደዱ ጊዜ ብለናል። ሱብሓነላህ ወኢዛ ልጂባሉ ስይረት

ሰው ከመሰሉ ጋር ነፍስ ከመሰሏ ጋር ምንድ ነው ትቀናጃለች። በተቀናጁ ጊዜ እያ ነው ይብ ወይል መውደቱ ሱ ኢለት ቢይደሚ ቁት ለት ከነ ህይወቷ የተቀበረች ሴት ልጅ የተጠየቀች እለት በምን ወንጀል እንደተገደለች። ሱ ኢለት ሰዓለትም አለ ተብሏል እሷ

ተብላ ተጠይቃለኝ። የዛን ጊዜ የተበደለ ሰው ምንድነው ምን ሆነ ነው ሲባል فاذا سئل المظلوم فما ظن الظالم የተበደለ ሰው ከተጠየቀ የበደለ ሰው ሳይጠይቅ ይቀራል ተብሎ አይገመትም። ነገር ግን በዳይ ብቻ ቢሆን የሚጠየቀው ሊዋሽም ሊቀጥፍ የሚችል ነበረ። የተበደለው ተጠየቀ አይደለ? አይ እንዲህ እንዲህ አጎኔ የበደለኝ አለ እንዲህ እንዲህ አጎኔ የበደለኝ አለ እ ወደ በዳይ ይሄድና መንግስት ይይዛል አይደለ? ዱንያ ላይ ኮሳለ ስለዚህ የዚያን ቀንም ትጠይቃለች እሷ ያን ጊዜ ታጋልጣለች፣ ወይም እሷ ራሷ የተወሰደባትን እርምጃ ትጠይቃለች ማለት ነው። ይሄ በሚሆንበት ሰዓት ማንኛውም ነፍስ የስራዋን ውጤት ከስራ ያስገኘችውና የሰበሰበችውን ታቃለች ነው የሚለው መጽሐፎችም፣ ወይ ዘሱሁፉ ጽሁፎችም፣ ኑሽረት የተበተኑ ጊዜ ያለው ኦዕጤ ኩሉ ኢንሳን ሱሂፈተሁ ማለት ነው ማንኛውም ሰው የስራ መዝገቡን ይሰጣል ተብሏል። ጥሩ የሰራ በቀኙ፣ መጥፎ የሰራ ሰው በግራ እንደተገለጸው፣ ፈአማ መን ኡቲየ ክታበሁ ቢየሚኒህ ፈሰውፈ ዩሃሰቡ ሂሳበን የሲራ እንደሚለው። በግራ የተሰጠ ሰው ደግሞ ወረአሪ ሰው የድዑ ሱቡራ ወይ ባልተሰጠኝ እያለ እሪላል ይጮሃል እንዳልነው ማለት ነው። ስለዚህ ሰማይን በተገሸለጠች ጊዜ ብሎናል ከላይ ሰማይ ትገሸለጥና ባዶ ሆና ወደላይ ማለት ነው ሱብሃነላህ ወይም ደግሞ